ከቀናት በፊት በአሜሪካ መንግስት ይፋ የተደረገው እና የእስራኤል ሐማስን ደማፋሳሽ ጦርነት ይገታል የተባለው የሰላም ስምምነት አሁን አሁን ተስፋ እየፈነጠቀበት ይመስላል። በሁለቱም ወገኖች ያሉ ተፋላሚ ኃይሎች እነሆ የእስረኛ ልውውጥ በማድረግ ላይም ይገኛሉ። መጻይ የሁለቱን ተፋላሚ ወገኖች እጣፈንታ ይበይናል የተባለለትም አዲስ ውይይትና በተለይ በእስራኤል ሐማስ መካከል ለአያሌ ጊዜያት ተከስቶ የነበረውን ደማፋሳሽ ጦርነት ያስቀራል የተባለለት የሰላም እቅድ በዛሬ ዕለት ከሰዓታት በኋላ በግብጽ ሻርም አልሼክ ይካሄዳል። በዚህ የዘላቂ ሰላምን ያስጠብቃል በተባለው ውይይትም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ እንደዚሁም የግብጽ ፕሬዚዳንት አልሲሲን ጨምሮ በርካታ ከ20 በላይ የሚልቁ የዓለም መሪዎች ይገኛሉ ተብሎም እየተጠበቀ ይገኛል። የተወደዳችሁ በዛሬው የዜና ኢትዮጵያ ዓለም አቀፍ ጉዳይ ሽፋን ከሰጠናቸው ዋና ዋና አብይ አጀንዳዎች መካከል ይህ ቀደም ሲል ያስተዋወኳችሁ ዋና ጉዳይ ይገኝበታል። በኢቢሲ የሁሉም የዶት ስትሪም አማራጮች እየገባችሁ ልትከታተሉ ትችላላችሁ ትንታኔውን በያላችሁበት ሰናይ ጊዜ